ኤአይ ምስሎችን መረዳት ይችላል ስልክዎ ፎቶዎችዎን በባሕር ዳርቻ ወይም በምሽት በሚል ማኅደር ተቀምጦ አግኝተው ያውቃሉ ከሆነ ሳያውቁት ኤአይን እየተጠቀሙ ነው ማለት ነው በዚህም የአይ ስልተ ቀመር አልጎሪዝም በፎቶው ላይ ያሉ ተመሳሳይ ሁኔታዎችን በመለየት በአንድ ላይ ያስቀምጧቸዋል ማለት ነው ይህ ፕሮግራምም ቀላል መግለጫ ያላቸውን በርካታ ምስሎችን መሠረት በማድረግ ነው እንዲለማመድ እና እንዲለይ የተደረገው ምስል የሚለይን ኤአይን በርካታ ምስሎችን ብስክሌት የሚል መለያ ከሰጠነው ብስክሌት ምን እንደሚመስል በመለየት ከመኪና እና ከጀልባ ልዩነቱን መረዳት ይችላል። አንዳንድ ጊዜም ኤአይ በተመሳሳይ ምስሎች ውስጥ ያሉ ጥቃቅን ልዩነቶችን እንዲለይ ይሰለጥናል። የሰዎችን ገጽታ የሚለየው በእያንዳንዱ ሰው ፊት ላይ ያሉ ጥቃቅን ተዛምዶዎችን በዓለም ላይ ካሉ ሰዎች ፊት ጋር በማነሳሰር ነው። የፊት ገጽታ ላይ ዘዴው በሕክምናው በኩልም ለህይወት አስጊ የሆኑ እጩዎችን ለመለየትም ተመሳሳይ ስልት ቀመሮችን መሰረት በማድረግ ነው ኤአይ እንዲሰለጥን የሚደረገው። ሐኪም ውሳኔ ላይ ከመድረሱ በፊት በሺዎች የሚቆጠሩ ተመሳሳይ ምስሎችን በማየት ወሳኝ መረጃን ይሰጣል።